ተመልካቾቻችን የበረካ መሰናዷችንን ጀምረናል። መዳረሻችንን ያደረግነው ደግሞ ውቢቱና የኢንዱስትሪ ማዕከል ከሆነችው ኮምቦልቻ ከተማ ነው። በዚህ ከተማ ላይ ወጣቶች ተደራጅተው አሊፍ የበጎ አድራጎት ማኅበር መስርተው አረጋውያንን ወላጅ አልባ ሕጻናትን እንዲሁም የጎዳና ተዳዳሪዎችን ድጋፍ እያደረጉ ይገኛሉ። ለመሆኑ ይህ የበጎ አድራጎት ማኅበር ምስረታው ምን ይመስላል? እንግዲህ የአሊፍ በጎ አድራጎት ማህበር ከተመሰረተ በጊዜያቶች ውስጥ አንድ ዓመት ከሁለት ወር ያክል ሆኖታል። የተመሰረተበት ዋነኛ ምክንያት ደግሞ በከተማችን ላይ በጣም ብዙ ወላጅ አልባ ሕጻናቶች አሉና ጓደኞቻችን ጋር እንደዚህ መሰረት ነው። ጓደኞች ጋር ምን አየን? ብዙ እንደዚህ ወላጅ አልባ ሕጻናቶች የሚባሉት ቤተሰቦቻቸው ወደ ልክ ባልት ቤታቸው ሲሞት የሚገቡት ወደ ሴተኛ አዳሪነት ነው፣ ወዳልሆነ ወደ ሱሶች ይገባሉ። ሴተኛ አዳሪ ከሆኑ በኋላ ብዙ ሰዎች ላይ ወደ ብዙ ሰዎች ይገቡና መጨረሻ ላይ እነዛ ልጆች ወላጆቻቸውን ያጣሉ እናታቸውንም በሱስ ያጧቸዋል። ከዛ መጨረሻ ላይ እነዛ ሰዎች እነዛ ህጻናቶች ለሀገርም ለወገንም ለቤተሰብም ለሁሉም አካል የማይጥቅም ሆኖ መጨረሻ ላይ አደጋ የሚሆኑ ሰዎችን ይፈጥራል የሚል ሀሳቤ ኖረንና ይህንን ማህበር ለማቋቋም ተነሳሰም ማለት ነው። መጀመሪያ ሳይቋቋም በፊት ድርጅታችን አንዳንድ ነገሮች እየሰበሰብን ምናምን እናግዝ ነበርና ከዛ ሙባረክ ሀሳቡን አመጣና እንትን ብናቋቁ ምናምን ብሎ ከዛ በቃ ተቀላቀልኩ ማለት ነው። በዙሪያችን ያሉ ጎረቤቶችም ይኖራሉ፣ የተቸገሩ ወላጅ አልባ ህፃናቶች አሉ። በቃ እነሱን ለማገዝ ማለት ነው። ስንመሰረት የሚገርመው ነገር በጣም ብዙ የሳቁብን ሰዎች ነበሩ። አርፋችሁ ስራችሁንም ስሩ ያሉንም ሰዎች ነበሩ። እንደ የሄድንበት መንገድ በጣም ጥፋትና ልክ ያልሆነ ነገር መቼም አንድ ቀን ደግፈን ከነገ በኋላ የምናቆመው መንገድ እንደነበረ በጣም ብዙ አካላቶች እንደዚ አይነት ኮሜንቶች ይሰጡን ነበር። በሰዓቱ የጀመርነው ሽሮና በርበሬ በመሰብሰብ ነው። በየቤቱ ሶስት አራት አምስት ሆነን ከኛ ቤት ዛሬ አንድ ኪሎ በርበሬ አንድ ኪሎ ሽሮ እያደረገን ከነገና ደግሞ በሲኒ ዘይቶችን እያደረግን ነበር ሁሉም አባላቶቻችን ድጋፍ ስናደርገ የነበረው እና በዛ ድጋፍ በምናረበት ወቅት ላይ ብዙ ብዙ ተስፋ አስቆራጭ ነገራቶች ነበሩ። በጣም ብዙ ስንሄድ ስንጠይቃቸው ድጋፍ ለእኔም በሰጣን የሚሉ አሉ። ኑሯቸውም ጭምር እኔም በሰጣን ኩኝ አይለንም የሚሉ ነበሩና ከዛ በዛ በዚህም ብለን ግን በአላህ ፍቃድ እዚህ ደረጃ ደርሰናል። ምናልባት እዚህ ላይ ያሳለፍናቸው ችግሮች መጀመሪያ አካባቢ ላይ ትንሽ ነበር። አንድ አራት አካባቢ ነበርን። በኋላ ላይ ወደዚህ ወደ ተቋም ደረጃ ስንደርስ መስራች አባል ብለን ያመዘገብናቸው ሰላሳ ሶስት ናቸው። ከዛ በኋላ ደግሞ ኖርማል አባል ልክ እንደ ማንኛውም ሰው አባል የሚሆን ወደ ሶስት መቶ አካባቢ በኮሞቻ ከተማ አካባቢ ላይ ሶስት መቶ አባል በቋሚነት የሚመጣ ድጋፍ አድርጉ ስንል ደግሞ ድጋፍ የሚያደርግ በአባል ደረጃ 300 አባል አለን። የትኛውም አይነት ድጋፍ በጎ አድራጎት ማህበሩ ከተመሰረተ ጀምሮ እስካሁኑ ሰዓት ድረስ የዩቲዩብ ቻናል፣ የቴሌግራም ቻናል፣ የፌስቡክ ቻናል አለን፤ እንዲሁም የቲክቶክ አካውንት አለን። በዛ አካውንቶቻችን ላይ ሁሉም ስራዎቻችን አፕሎድ ይደረጋሉ። ያ ማለት ምን ያክል የሚሰራው ስራ በግልፀኝነት መሰራቱ እንዲታወቅና እንዲታዩልን በሚል ሁሉም ነገራቶችን በግልጽ አፕሎድ አድርገን ነው እየሰራን ያለ ነው። ያም ሆኖ ግን በጣም በጣም በጣም ብዙ ያታገሉ ነገራቶች አሉ። በጣም ብዙ ችግር የፈጠሩብን ነገራቶች አሉ። እነዚያ ችግሮች ተቋቁመን አንድ ሆነን እየደገፍን ያለ ነው። አሊፍ የበጎ አድራጎት ማህበር ለአረጋውያን፣ ለወላጅ አልባ ህጻናት እንዲሁም ለጎዳና ተዳዳሪዎች በየወሩ ድጋፍ ያደርጋል። እኛም ድጋፍ የሚደረግላቸውን ሰዎች በየቤታቸው ሄደን ስሜታቸውን ልናጋራችሁ ወደድን። አብራችሁን ቆዩ። ከሶስተኛ ፎቅ መውደቅ አጋጠመ እና ይሄም ጥርሴ የወጣ ይህም በጀሶ ታስርኩ ይሄ ሁሉ ይው ጥፍሬ አሁን ገና እየወጣ ነው። አልሐምዱላ ያው ዛቱን አላህ የሚወደውን እንግዲህ ይፈትናል። ያን ሁሉ አሳልፌ እንጀራ እያመጣሁ ነበር ከእንቲ በአጥሊቆልኝ ምበላው ያ ደግሞ አሁን ቀረ። ተመቼ ጀምሮ ከኮረራ ጀምሮ በቃ አምስት እንጀራ አምስት ዳቦ ተወሰነልኝ። አሁንም ያም ደግሞ ቀረ የለንም። አሁን ትየት እናምጣው ተባልኩ። እኔም የሰው ፊት ስለምፈራ በቃ የሚወዱኛ ከራሀቶቼ በርበሬ ታስፈጭ ቆንጥረው ይዘው መቶ ይሰጡኛል። እንጀራ ያጋግራለሁ። ሽሮ በርበሬ ያዘጋጃለሁ። የሰው ቤት ልብስ አጥባለሁ። በዛ በዛ እንደገና ደግሞ አንተ ከሰራህላቸው እንጀራ ጥፍጥፍ አድርገው ይሰጣሉ። ህብረተሰቡ፣ ይሄ አካባቢው ህብረተሰብ በጣም ጥሩ ናቸው። ያው አሁን እነሱን በጎ አድራጎት የቲሞች እርዳታ የሚረዱ እነሱን ካገኘሁ ወዲህ ያላቸውን ነገር እየረዱኝ ነው። የወር ገቢ የለኝ። እናትና አባቶቹ ሟች ናቸው። እኔ ነኝ የማሳድገው። እንደገና ባልተቤቴ ስለሞተ ቆይቷ የሀያ ሁለት አመት ተማሪ ልጅ አለኝ። እሱን ምን ነኝ የማሳድገው። አሊፍ በጎ አድራጎት መኖርን ራሱ አላውቅም ነበረ። የሶስት ልጆች እናት ነኝ። አንዷ ዩኒቨርሲቲ ኖራ ትሆናለች። ሁለቱን ኔጋ ናቸው። አንደኛው በሽተኛ ነው። የነርቭ ኬዝ አለበት። ሶስተኛዋ ያው አባቷ ሞቷል እና በየቲም ደረጃ ነው እና ቀበሌ ብዙ ለፍቻ አለው ብዙ ጥሪ ያለው እግዚአብሔር ፈቅዶልኝ ለነሱ ለአሊፎች እድሉ አወጣላት እና ትንሿ አሁን እግዚአብሔር ይመስገን ያው በወር ቢያንስ ያመጣላት አል እርዳታው ትምህርት ቤት እየተማረች ነው። የኬጂቱ ተማሪ ናት። እና በቃ ቢያንስ እግዚአብሔር ይመስገን ከቀን ስራ የተወሰነ አሁን ቀንሻለሁ። ልጆች ናቸውና የመንግስት ትምህርት ቤት ማስተማር አሁን ለትልቁ ከባድ ነው፣ ለእኔ ማለት ነው። ትልቁ ዳይፐር አስጠቅማለሁና ያንን እዛ ማድረግ ስለማልችል ትንሿ ማብራ ነው የምትማረው። ስለዚህ አሁን የሁለቱንም አልቻልኩም። የትምህርት ቤት ክፍያ ስለማልችል እንደውም ሙባረክን አላገኘውትም ነበረ። ሴቶቹ ነበሩ አውርቻቸዋለሁ። እንግዲህ ከነገሩት ቀጣይ ደግሞ ምን እንደሚያደርጉልኝ እሱ ነው የሚያውቀው። እኔ አላቅም። መድሀን ያለም ማለት ነው። እና እኔ እግዚአብሔር ይመስገን የተመረጥንበት ያው ቀበሌ ምንም ረዳት እንደሌለን ተረጋግጦ ባለቤቴን በጦር ሜዳ ያጣው መሆኔ ስለል ተረጋገጠ። እኔም በህመም ምክንያት ቤት ስለዋልኩኝ አልሐምዱሊላህ ረብን አለሚን። ያው የሰው ፊት ከባድ ነው። ተተጣፈ በኋላ አንድ አመት ቆይቷል። ከዛ በኋላ ግን አላህ ነስሩን አደረሰና የአሊፍ በጎ አድራጎት ድርጅት ያው ሁለተኛ ወሰድኩኝ አሁን ድጋፍ አልሐምዱሊላህ። በጣም ደስ ብሎኛል። በዛ ሰዓት ተቀብዬ ስመጣ ወላሂ ወላሂ ነው የምልህ ቤት ውስጥ ዘይት አልነበረኝም፣ በጣም ተደሰኩ። ነወጣቶቹ እንደዚህ ቁመው ነ እነዚህ ነ ህጣኖች አሉን። በቃ አለን፣ ተኋላ ተፊታቸው ነን። ኢንሻአላህ ወላሂ ኮ ሮሞዳን የምትጠብቅ እናት አለች። ሮሞዳን ሲመጣ ልጄ እርዳታ ያገኝልኝ ይሆናል እኔ የምበላለሁ የምትል እናት አለች። ተዛ መሀል አንዷ እኔ ብል እኔ አላፍርበትም ነምን መስሪያ ቤቴን ተፈቀድቄ ድቻለሁ ልጄን የማሳድገው በሚወዱ ጀማዎች የበጎ አድራጎት ስራ አስኪያጅ፣ አሞን እንኳ ብንተኛ የት አሉ ብሎ ፈልጎ ነው የተሰጠውን ነገር ይዞልን የሚመጣው። አሊፍ ሀያትም እርዝቅም ረዳቱም እንዲበዛ ፈልጋለሁ። ይህን መርዳት የጀመሩ ሰዎች ብዙ እናቶ ቲቀምሱ የአለሙ ማብራት እንዲበራላቸው ዱዓ የምናደርግላቸዋሉ። ነኢማው የአሊፍ ከባድ ነው። እኔ አሊፍ መኪና የራሱ ድጋፍ የራሱ ሁሉ የራሱ ልጆቹን በየወሩ ብቻ አይደለም፣ ቋሚ በቃ ቢያንስ እርሚያቸው ከፍ ሲል ወደ ገበያ ቢሰማሩ እግዚአብሔር ይመስገን። እንግዲህ ከዚህ በኋላ ያለውን ደግሞ ለእሱ ነው የምሰጠው። ሌላ ምንም እንትን እምለው ነገር የለም። እስካሁን እነሱ እየደገፉኝ ነው ያሉት፣ ባለው አቅም አጣሁ ብዬ ለምቀርበው እንደ ልጅ እንደ ሙባሪኬ ካልሆነ በስተቀር መናገር አልወድም። እንደው እንደውም ይገርምሃል፣ እኔ ተጀማዓቸ ሰፊነት እሷ ምን አታ ነው ስሜ አልሐምዱልላህ። በቃ ታለኝም ደግሞ ሰደቃ ወዳለሁ፣ ነባሌ ሰደቃ ላለሁ አገሬ አማን እንዲሁም ብዬ ሰደቃ እዚህ ሽማግሌዎችን ሰብስቤ ሰለዋት ማስባል ወዳለሁ። ያው የወለደኝም አባቴ አርባ ደረሳ ያቀራ ነው፣ ግን የኔ አባት ዛሬ ቤት ውሏል። እግሩም ጉልበቱም እንትን ብሏል። ያቀራኝና ግን ያሳወቀኝ ጥሩ ትምህርት ነው። ማጣት ማግኘት እንዳለ ማጣት አለ ማግኘት እንዳለ ማጣት አለ። አልሐምዱሊላህ በይብለጥ ግን እኔ የተደሰኩት ደስታ ምንድን ነው ያልክ፣ እንደው እኔ የገና ሁለት ወሬ ነው የወሰድኩት ይህንን ድጋፍ። እስከዛሬ ስርዶ የኖሩ ደግሞ አብረውን የስመረቃቸው ሲደሰቱ ሳይ፣ ያ ሁሉ ህዝብ እኔ እውነቴን ነው እምልህ ያን ሁሉ ሳይኔ ወላህ እንደገና አይተወለድኩኝ እተመሰለኝ። በአሊፍ ላይ የሚሰሩ ጠይቀው እንዳያፍሩብኝ፣ አላህ ይገዛቸው የሚሰሩት ሰዎች ደግሞ በዚህ እንዳይሰንፉ፣ ወላህ ትልቅ ማብራት ነው እንዳይሰንፉ። በቃ እንደው እንደው ቤት ባገኘ ነው እንደ አይነትን ብለው ሌላም ጀምዓ ሰብስበው ዘለቄታ ቢያንስ 18 አመት እንኳ እስከሚሆናቸው ቢረዷቸው እኔ ደስ ይለኛል። ወላህ ለዓዚም መጀመሪያ ላሞ የቲሞችን ወላጅ አልባ ህፃናትን ለማገዝ ነበር። ከዛ በዛውም አቅመ ደካማ አረጋያንን እናግዛለን። ሶስት አይነት የእርዳታ ሁኔታዎች አሉን። አሊፍ በጎ አድራጎት ማህበር ከወላጅ አልባ ህፃናቶች፣ አረጋያኖች እንዲሁም ደግሞ ጎዳና ተዳዳሪዎችን እነዚህ ነው በዘርፍ ከፋፍሎ እያገዘ ያለው ማለት ነው። እንግዲህ ወላጅ አልባ ህጻናቶች ላይ ስንመጣ ወላጅ አልባ ህፃናቶች የምንደገፍበት መንገድ የመጀመሪያው መጀመሪያ እንደነገርኩ ዋና የመጀመሪያው መስፈርቱ አባት መሞት ነው። ምክንያቱም አባት ነው የብዙ ነገሮችን መከታም ተገንም የሚሆኑ አባት ነው። አባት ከሞተ ዋና ምሰሶ ይፈርሳል ቤት ላይና የመጀመሪያ አባት መሞት ነው። አባታቸው ሟች ከሆነ የመጀመሪያው መስፈርታችን ስኖ፣ ሁለተኛ ደግሞ አባታቸው ሟች ሆኖ እናታቸው የተሻለ ስራ መስራት የምንችል አይነት ሴት ከሆነች ከኛ ጋር ተካተተም የምናካታቸው ምንድን ነው በአባታቸው ሞት ምክንያት የሚበሉ የሚጠጡት የሚያጡ ጎዳና የወጡም ጭምር ከዛም አልፎ ደግሞ ቤት የሚከራይ የሌላቸው ቤት ላይ የሚበላ የሚጠጣ ነገር የሌላቸው ኢቨን እንኳ አመተኛ የሌላቸው በዛ ልክ በጣም የተጎዱትን በጣም የተወሳቁሉትን መኖር በጣም የከበዳቸውን የሚበሉት እንኳ ለልጆቻቸው ቁርስ፣ ምሳ፣ ራት እንኳ ያጡትን በአባታቸው ኅልፈት ምክንያት እነዛን ሰዎች ነው እንግዲህ የቲም ወይም ደግሞ ላጅ አልባ ብለን በቋሚነት ማህበር ላይ የትኛውም አካል ሰው በመሆኑ ብቻ ይረዳል። እምነትም ሃይማኖትም ዘርም ላይ የሚነካካ ነገር የለውም። ሁሉም ሰው ስለሆነ ብቻ በሰውነቱ ተከብሮ የሚረዳበት ማህበር ነው ያለው። ምሳሌ ረመን ላይ ረመን ድጋፍ ስናደርግ ለሙስሊሞች፣ ለክርስቲያኖች ደግሞ ራሱን የቻለ ድጋፍ ይደረግላቸዋል። ምሳሌ ረመን ላይ ስጋዎችን ድጋፍ ካደረግን ለክርስቲያኖች ደግሞ ያችንኑ በሚያጣጥም መንገድ የተለያዩ ዱቄቶችን፣ ዘይቶችን፣ ፓስታ መኮረኒ ጨምረን እንሰጣችኋለን ማለት ነው። በዛ ልክ ነው የምንሰራው። ሃይማኖትም ዘርም የሚለይበት መንገድ የለም። ዘይት፣ ነጭ ዱቄት፣ በፊት ፓስታም ሩዝም በቃ እነሱ ያገኙትን ነገር ለእኛ ይሰጡ እነሱ ከእጃቸው ያገኙትን ነገር በቃ ለእኛ ወደኋላ ስጋ ስጋ ከታረደ ቶሎ ስጋ ውሰዱ ይሉናል። እኔ ማለት ብዙ ነገር ስላሳለፍኩኝ ከቀበሌም ሆነ ከምን ማለት ነው እነሱ ጋር ያለው ፊታቸው ፈገግታቸው አይደለም፣ ይሄ ሰው ልጅ እኮ ማድረጉ አይደለም። ፈገግታቸው ገና ስትሄድ ያላቸው አቀራረብ በጣም ደስ ይላል። በቃ ማለት እኔ እንጃ እግዚአብሔር መጨረሻቸውን ያሳምርላቸው ነው የሚለው በቃ ደስ የሚሉ ናቸው። ከፍቷቸው የሚመጡት ሰዎች ራሱ ላለ ማስቀየም የሚያደርጉት ጥረት በጣም እኔ በጣም ደስ ብሎኝ ነው የመጣሁት። ቢሮ ላይ ቁጭ ብዬ እኔ እዚህ ጠብቄ ብለውኝ መስጊድ ነበር እና ባለፈው እርዳታ እኛ እንትን እንዳይለም ብለው የእኛን ሰፍቲ ሲጠብቁ የእኛን ቢሮ ላይ ነው ያደረጉት፣ የክርስቲያኑን እና እዛ ጋር የሚመጡትን ሰዎች በሙሉ እንዳይከፉ በቃ ሂዱ መስኪድ እያሉ ሲልኩ፣ በቃ እኔ ትትናቸውና አክብሮታቸው በጣም ደስ ብሎ ነው። በየወሩም አለ አመታዊ ድጋፍም አለ በየወሩ ደግሞ የአስቤዛ ድጋፍ አለ። ላረጋን ለህፃናቶቹም ደግሞ የአልባሳት አለ። ረመዳን ላይ ደግሞ የኢፍተር ፕሮግራም አለ። የሆነ ስፖንሰር የሚያደርገን አካል ስናገኝ እኛም በምናገኛቸው ገቢዎች ኢፍተር ፕሮግራም አለ። በሰዓት በሰዓቱ እየመጡ ይቆጣጠራሉ። ምን ቸገራችሁ ይላሉ። ያለውን ነገር ደግሞ የጎደለውን ነገር እናሟላለን እያሉ ይሄዳሉ። ያው እናን በቃ አይዟችሁ፣ ምንድነው የጎደለው ነገር አሟላለሁ ይላል። ዶአርጉ ይላል። እና ብዙ ለውጥ አለው። አላህ ያቆያቸው አላህ ይስጣቸው የበለጠ እንጀራ ይስጣቸው። አገራችን አማን ሁኑ። እድሜና ጤና ይስጣቸው። ቃላት ያጥረኛ ኔኔ ልጅ። አንድ ሰው እርቦት ሲረዳ፣ ቸግሮ ሲረዳ፣ የሚለብሰው አጥቶ ሲለብስ ካላህ ቤት ዱዓ። አላህ ይስጣቸው። አላህ ይገድፋቸው። ክፉ አይንካቸው። ማጣት አይንካቸው ማለት አልችልም እኔ ቃላት ያጥረኛል። ልብስ፣ ምግብ፣ ምክር። ሌላ ደግሞ በተሻለ ምን መስራት ትፈልጋላችሁ? መስራት የምፈልጉ ነገር ተናገሩ፣ እኛ ያንን ነገር እናደርግላችሁ እያሉ ይነግሩናል። እኛ ቢያንስ ያንን ነገር አልተናገርንም እንጂ እስካሁን ብንናገር እንደሚያደርጉልኝ ተስፈልግ እኔ እንግዲህ ተምሬ ሌላ ተለቅ ያለ እንትን የራሴ የሆነ ነገር እንዲኖረ እፈልጋለሁ። እኔ በጎ አድራጎት ሄጄ እርዳታ ልቀበል አሞይ ነበር ሴቶቹ ልጆች በቃ እኔ እንጃ ብለህ እንክብካቤያቸው ማለት ነው። እነዚህ ወጣቶቹ በዛ ውስጥ የሚሰሩ ልጆች እኔ እንጃ በጣም እንክብካቤ ያላቸው እነሱን እግዚአብሔር ክፉ ነገር አሞ የነበረ ነው። ይሄንን ቁልም መማር ያስታውቀኝም ነበረ ያላከ ክፉ ነገር ያድናቸው ምንም ማድረግ አልችልም። አሁን እኔ ገና ከአዲስ ከተመለመልኩም ሁለት ጊዜ ያገኘው ቦር ቦር ቦራዊ ተጀምሮ ቦር ቦር ነው እና ዱቄትና ዘይት እያገኘሁ ነው። 10 ኪሎ ዱቄት ንቀን ይሰጠናል። 3 ሊትር ዘይት ይሰጠናል። የስብዛ አድጋፍ አለ ህጻናት፣ የአልባሳት አለ፣ የምግብ፣ የትምህርት መሳሪያዎች ምናምን እንደዚህ እናደርጋለን። እንደገና ለእሱ መስገጃ ልብስ አሰፍተውለታል አለው ኢጃብ አለው እና አንድ ዓመት ሙሉ የተቻላቸውን ያላቸውን ነገር የተቀበሉትን ነገር ከዛ የመጣውን ነገር አሞን ብንተኛ በባጃጅ እየመጡ ስራ አስኪያጃችን ይሰጠናል የለን እንደሆነ እነ ከለየት አሉ ብሎ ያንን ይሰጠን፣ ያችን ቂጣ ጋግሪ እበላለሁ። እስካሁን ድረስ እያደረግን ያላችሁ ድጋፎች ዱቄት አለ፣ ከዛ ደግሞ ዘይት አለ። ዛሬ ደግሞ ፓስታና ሩዝ እነዚህም መኮረኒዎችን በየወሩ በቋሚነት ድጋፎችን አ መስሪያ ነገር ባገኝ የምሰራ ከሆነ ከእንደዚህ አይነት ህይወት በውጣ ደስ ይለኛል። ሌላ ደግሞ እኔ ከኔ ዝቅ ያሉ ደግሞ ቢረዱ የምሰራበት ነገር ባገኝ ማለት ነው። ይህንን ስሪ እንደዚህ አድርጊ ብለው የሚሉ ከሆነ መስራት እችላለሁ። የመስራት አቅም አለኝ። እግዚአብሔር ተመሰገን ይሁን እርሜና ጤና ይስጠኝና ናሊፍን የምለው ጀዛኩም አላህ ይር አላህ አክብርልኝ። ነገም ዛሬም እኔ ነሙባረኪ አደራ ነው የምለው ምክንያቱም እኔ ንቆይ ይችላለሁ ንሞት ይችላለሁ። እስካሁንም ትቆየሻለሽ አላለኝም ዶክተር። ሙባረክ ክረሺድ የኑስ ሮሞዷን ነው ልጄ ስሙ፣ ሶስት ስም ነው ያወጣሁለት። ነመሰለ ሶስት ስም ያወጣሁበት ያው በጅምራ ድል መውለድ ሁሉ የቀረው ነኔ ሙባረኬ እንደ ሶስት ልጅ ነው የምቆጠ እና እኔ የሰው ፊት እራሱ እንዲቀርብ አልፈልግም ነበር ግን ነገሮቹን ወርቄንም ሽጬ ጨረስኩ ቴሌቪዥንንም አልጋንም ው ይሄ ጋራ ነው ይሄ ሳጥን ጋ ነው እያመጣሁት አልጋን ተጅማ ባለቤት የጅማ ልጅ ነው ግን ሁሉንም ጥርቴን ስለጨረስኩ ብቻ ነው እንጂ እኔ የሰው ፊት እንድታይ አልፈልግም በቃ እኔ ወላሂ ነው ምልህ ሙባረክ ትልቁ ነው ማየት እፈልጋለሁ ሌሎች እንደ አባቴ እንደመወደኑ ኑሮ ትርኪ ወገኑን ሰብሳቢ እንደሆን እፈልጋለሁ በቃ ስለዚህ አሁን ማታ ጥሎኝ አሳይቼዋለሁ፣ ነው ሙባሪክ በቃ ታፈጠርኩ በኋላ በጣም ሱኳር ወረደ፣ ታውቃለህ፣ ስነሳ ጣለኝ። ግን በፊት ጎረቤቶች እጠራ ነበር። አሁን ግን በዚህ ኑሮ ውድነት የምን ጎረቤቶችን አስቸግራለሁ። ራሱ ልጄ ምር እንዳሄዱ አምጥቶ በቃ ያንን ሲያቀምሰኝ ግን ምላሴ ተነጋገረ። እኔ አሁንም ና አሊፍ የምናገረው አላህ ይርዳው በቃ

የመዲን ወረቀት እናወጣላችኋለን ብለውናል። ባለፈው ያው ቡክ ሲከፍቱልን የበጎ አድራጎት ድርጅት ቡክ ሲከፍትልን እንትኑን ምንድነው ስሙ፣ የመዲንን፣ እሱን እናወጣላችኋለን ብለዋል። ፎቶግራፍ ይዛችሁኑ ብለውና ብለውናል የመዲንን። ከዛ ልጆቹ እንደ ልባቸው መታከም ይችላሉ ብለዋል። በጣም ደስ ይላል። የሰው ምርቃንም አለ። ያወሉ ደግሞ በምርቃን ይታወቃል። እና ደስታቸው በጣም ደስ ይላል። እንግዲህ የሚሳካልን ከሆነ በጣም ብዙ ነገር አስበናል፣ እንችላለን። አሊፍ የበጎ አድራጎት ማኅበር ድጋፍ የሚያደርግላቸውን ግለሰቦች ስሜታቸውን ተከታትለን ተመልሰን ተገናኘን። ለመሆኑ ይህ የበጎ አድራጎት ማኅበር የገቢ ምንጩ ምንድን ነው? የቀጣይ ቅዱስ የገቢ ምንጫችን ሶሻል ሚዲያ ላይ ብቻ ነው ፎከስ አድርገን የምንሰራው። ከዛ በተረፈ ይሄ ነው የምንለው ድጋፍ የለንም፣ ግን ሶሻል ሚዲያ ላይ ከፍተኛ ንቅናቄዎች እናደርጋለን። እንግዲህ መቶ ሰዎችን በቋሚነት ማገዝ ማለት ከ150 ሺህ እስከ 200 ሺህ ብር ድረስ በቋሚነት ወጪ ይሆናል። ያን ደግሞ የምናገኘው ከተለያዩ ሶሻል ሚዲያ ካሉ ወንድሞች እና እህቶች ውጭ ላም ካሉ አገር ውስጥም ካሉ ሶሻል ሚዲያዎችን በመጠቀም ነው። እነዚህን ድጋፎችን በየወሩ እየሰበሰብን ያለ ነው። አንዳንድ ጊዜ ስፖንሰሮች ይኖራሉ። ግለሰቦችም አሉ ተቋማትም አሉ የሚያግዙ ግን በዋናነት ሶሻል ሚዲያ ላይ ቪዲዮችን ሼር እናደርጋለን፣ አፕሎድ እናደርጋለን። ከዛ ነው የምናገኘው። ሶሻል ሚዲያ ከተጠቀምንበት በጣም ትልቅ ደረጃ የሚያደርስ ያው በመጥፎ ደግሞ ከተጠቀምንበት የሚያጋድልና አገርን የሚበትን ነው። ሶሻል ሚዲያ ማለት በጣም ከባድ እንደ ቀላል ስልካችን ላይ ይዘው ነው የምንንቀሳቀሰው ነገር ነው እንጂ በጣም ከባድ ከባድ ከሚባሉት ነገራቶች ውስጥ አንዱ ሶሻል ሚዲያ ነው። ነገራቶች መቀየርም ማበረሽት የሚችለው ሶሻል ሚዲያ ነውና እንደኛ ደግሞ እዚህ ደረጃ ድረስ ያደረስ ነው። በምንም አይደለም፣ በሶሻል ሚዲያ ነው። በዛ ልክ እነዚህን ወላጅ አልባ ህጻናቶች፣ እነዚህን አረጋውያኖች፣ እነዚህን ጎዳና ተዳዳሪዎች ህጻናቶችን በሶሻል ሚዲያ ነው እንግዲህ ድጋፍ እያደረግን ያለ ነው እና ወጣቱም በቻለው አቅም ሶሻል ሚዲያን ለጥሩ ነገር ቢጠቀምበት ሶሻል ሚዲያን ሰዎችን ለመርዳት የተለያዩ ትምህርቶችን ለማስተማር በተቻለ አቅም መከባበርን ኢትዮጵያዊነትን ለማበልጸግ በተለያዩ አጋጣሚዎች ደግሞ ባህሎችን ፕሮሞት ለማድረግ ለመማማር ቢጠቅመው ወደፊት እንግዲህ ልጆች ህጻናትን እንጨምራለን እና በቋሚነት እናሳድጋለን። አስራ ስምንት ዓመት እስከሚሞላቸው ድረስ ለማሳደግ አስበናል። የከተማ አስተዳደሩ ቦታ ቢሰጠንና ባለሀብቶች እገዛ ቢያደርጉልን ይህን ነገር ለማሳካት ይቀልናል። በጣም ብዙ ፕሮጀክቶች አሉ። ከእነዚያም ውስጥ ወላጅ አልባ ህጻናት ላይ በጣም ፎክስ የምናደርገው ብያቸዋለሁን ትልቅ የሆነ ፕሮጀክት ያቅደናል። ፕሮጀክቱ እየተሰራ ነው ያለው በመሀንዲሶች ማለት ነው። ክሬቲ እየተደረገ ነው ያለው ያ ምንድን ነው? አሁን ዓላማችን ወላጅ አልባ ህፃናቶችን መደገፍ ብቻ አይደለም። ለጊዜው አሁን ገና አንድ ዓመት ከሁለት ወራችን ብለናቸዋል እና የራሱን የቻለ ቤት ገንብተን እዛ ቤት ላይ ከአምስት መቶ እስከ አንድ ሺህ ያክል ወላጅ አልባ ህፃናቶችን በአንድ መያዝ የሚችል እዛው ትምህርት ቤት ያለው፣ እዛው መጫወቻ ቦታዎች ያሉት፣ እዛው የሃይማኖታዊ ትምህርታዎቻቸው ነው እዛው ቁጭ ብሎ የሚማሩበት ትልቅ የሆነ ፕሮጀክት አዘጋጅተናል ወደፊት በሰፋ አድርገን የምንሰራው ማለት ነው። እዛው ላይ ይበላሉ፣ ይጠጣሉ። እናቶቻቸውን የተለያዩ ስራዎች እዛው ላይ ይፈጠርላቸዋል። በዛ መንገድ ነው ሃይማኖታዊ ትምህርትም ጭምር ይማራሉ። አሁን ዋና አለማችን እኛ ሃይማኖታዊ ትምህርት የማይማሩ ልጆችን እስከ ማባረር ደረጃ እንደርሳለን። እናባብላለን እናባብላለን፣ እንጠይቃቸዋለን። አይ የሚሉ ከሆነ ፈቃደኛ አንሆንም። ምክንያቱም እኛ ማምጣት የምንፈልገው ማገዝ የምንፈልገው ነገ ከነገ ወዲያ ለሀገሩ ጠቃሚ የሆነ ሰው ማህበረሰቡን አክባሪ ሰው፣ ነገ ከነገ ወዲያ እንደኛ አይነት ማህበሮችን መፍጠር የሚችል ሰዎችን ማገዝ የሚችል አይነት ሰው ነው። እንደዚ አይነት ሰው ደግሞ መፍጠር የምንችለው ክርስቲያኑም በቤተክርስቲያኑ ክርስቲያኑ ሙስሊሙም በመስጅዱ የተለያዩ ሃይማኖታዊ ትምህርቶችን ሲማርና በሃይማኖቱ ጠንካራ የሆነ ማህበረሰብ መፍጠር ሲቻል ነው ማህበረሰቡ ላይ ጥሩ ነገር መፍጠር የሚቻለውና የኛ ዋና አለማችን ይሄ ነው። ነገ ውጭ መንገድ ላይ ማታ ላይ ሲጨልም መሀንግ የሚመጣ ሰው ወይም ደግሞ የሚሰርቅና የሚዘርፈን ሰው መፍጠር አይደለም የኛ ፍላጎትና ከዛ ከዛ አንጻር እዛው ላይ መድረሶችም ያሉት የቄስ ትምህርቶችም ያሉት ሙስሊሙ እዛው ላይ የመድረሳ ትምህርቱን ይማራል፣ ክርስቲያኑ ደግሞ የቄስ ትምህርቱን ይማራል። ለ18 አመት ሲሞላው ከ18 ዓመት ልክ እንደሞላው እነዛ አካላቶች ከኛ ይወጣሉ። ግን ከኛ ስናስወጣቸው ምንድን ነው ራሱን የቻለን ማቋቋም ያደርገን ነው ቢያንስ ለ18 አመት ያክል የተማረውን ሃይማኖታዊ መንገድ ጥሩ የሆነ ስብዕና ይዞ ወደ ማህበረሰቡ ይቀላቀላል። በዛ ሰዓት ላይ ብዙ ነገራቶችን ብዙ ትውልዶችን መገንባት ይቻላል በተሻለ መንገድና የትልቅ ፕሮጀክታችን ነው። ለዚህ ፕሮጀክት እንግዲህ ትልቅ የሆነ ህንፃ ነው የሚገነባው። ለዚህ ደግሞ መንግስት ወይም ደግሞ ከተማ አስተዳደራችን ቦታ ቢፈቅድልንና ቢያመቻችልን ከሁለተኛ ደግሞ ባለሀብቱ ኢትዮጵያም ውስጥ ያለው ኢትዮጵያም ውጭ ያለው ባለሀብት ይህንን ፕሮጀክታችንን ተቀብሎ የሚያስፈልገውን ገንዘብ ድጋፍ አድርጎ ይህ ትልቅ የሆነ አላማ ያለው ለትውልድ የሚታርፍ ማህበረሰብን መገንባት ስለሆነ ማህበረሰብን ስለሆነ የምንቀርጸው ይህን ነገር ቢያግዙንና ባለሀብቱን በገንዘቡ የተማረውም ኃይል በትምህርቱ መንግስትም ደግሞ ባለው አቅም ከመሬትም ጭምር ማለት ነው፣ እንደዚህ ድጋፍ ቢያደርግልን በአጭር ጊዜ ውስጥ ተሳክቶ የምንፈልገውን ነገር የምናይበት ደረጃ እንደርሳለን ብዬ አስባለሁ። ማህበራዊ ሚዲያን ለጥሩ ነገር ከተጠቀምንበት ወገኖቻችንንም እንረዳበታለን። እንዲሁም አንድነትን ህብረ ብሔራዊነትን እንሰብክበታለን። በኮምቦልቻ ከተማ የሚገኘው አሊፍ የበጎ አድራጎት ማኅበርም ማኅበራዊ ሚዲያን በመጠቀም አረጋውያንን፣ ወላጅ አልባ ህጻናት፣ እንዲሁም የጎዳና ተዳዳሪዎችን እየረዳ ይገኛል። በዛሬው የበረካ መሰናዷችን ሥራቸውን አስቃኘናችሁ። ሌሎቻችንም ከእነዚህ ወጣቶች ልንማር ይገባናል። አሊፍ የበጎ አድራጎት ማህበር ያሰበበት ደረጃ እንዲደርስ የሚመለከታቸው አካላት ከከተማ አስተዳደር ጀምሮ ባለሀብቶች፣ ግለሰቦች ልትሆኑ ትችላላችሁ። ያገባኛል፣ ይመለከተኛል የምትሉሉ ድጋፋቸው አይለያቸው የዕለቱ መልእክታችን ነው። የበረካ መሰናዷችንን የምንቋጨው እንግዲህ እንደተለመደው በምስጋና ይሆናል። ለዚህ በጎ አድራጎታችሁ አሊፍ የበጎ አድራጎት ማህበርን እናመሰግናለን። እንዲሁም ድጋፍ የተደረገላቸው ሰዎችም ያመሰግናሉ። እሱን በመጋበዝ እንለያያለን። እስከ ሳምንት ሰላም ቆዩን። ያላህ ረህመት የወረድባችሁ ጀማአህን ይዘህ ኡማህን ይዘህ አሊፍ የዓለሙ ማብራት እየበራለት ሀያታችን ረዝሞ ትልቅ ሁነን የምንታይ እናትና ልጅ አላህ ያድርገን። የአሊፍ እንግዲህ የአለሙ ማብራት ይብራለት፣ አይደለም ነ ኮምበልሻ የቲም ብዙሀን የቲም የሚረዳበትን ራህመት አላህ ይስጠው። ይህን ነው እንፈልገው። አመሰግናለሁ አሊፎች፣ ለምታደርጉልኝ ድጋፍ አመሰግናለሁ። እግዚአብሔር በቃ እስከ መጨረሻው ይባርካቸው ነው የምለው። ነው መድኃኒዓለም ጤና እናርሜ ይስጣቸው። አላህ ይስጣቸው። አላህ ይገድፋቸው። ክፉ አይንካቸው።